ሩሲያ በርካታ የዩክሬን አካባቢዎችን እየተቆጣጠረች እንደምትገኝ አስታወቀች። ባለፉት ሦስት ዓመታት የአሜሪካ ወታደራዊና የመረጃ ደህንነት ሳይለያት የዘለቀችው ዩክሬንም ከትራምፕ መምጣት ጋር ተያይዞ በተፈጠሩ ለውጦች ተጨማሪ መሬቶቿን ለፑቲን ጦር እያስረከበች ትገኛለች። በሞስኮና ኬቭ መካከል እየተካሄደ የሚገኘውን አውዳሚ ጦርነት ለማስቆም ንግግሮች በቀጠሉበትና የአሜሪካ ባለስልጣናት ከዩክሬን አቻዎቻቸው ጋር በሪያድ ለመገናኘት ቀጠሮ በያዙበት በዚህ ወቅት የሩሲያ ጦር ወደ ዩክሬን የሚያደርገው ግስጋሴ ፍጥነት ከፍ ስለማለቱ ተነግሯል። ትራምፕ ባለፈው ሳምንት ሀገራቸው ለዩክሬን ስታደርገው የነበረውን ወታደራዊ ድጋፍ እንድታቆም ትዕዛዝ ካስተላለፉና በተመሳሳይ የሲአኤው ዳይሬክተር ጆን ራትክሊፌ ከሩሲያ ጋር የተያያዙ መረጃዎችን ለዩክሬን እንደማያጋሩ ካስታወቁ በኋላ የቮሎዲሚር ዘሌንስኪ ጦር ክንዱ የዛለ ይመስላል። የሩሲያ መከላከያ ሚኒስቴር እንዳስታወቀው ከሰባት ወራት በፊት በዩክሬን ተይዘው የነበሩ ምዕራባዊ ኩርስክ ግዛት ውስጥ የሚገኙ ሶስት መንደሮችን መልሶ ተቆጣጥሯል። የሩሲያ ጦር ግስጋሴ በኩርስክ ግዛት ብቻ የተገታ አይደለም። ይልቁንም ሰሚ በተሰኘችው የዩክሬኗ ግዛት የሚገኙ መንደሮችንም መቆጣጠሯን እያሳወቀች ትገኛለች። በተለይም በዚህ ግዛት ውስጥ የምትገኘው ኖቬንኬ መንደር በሩሲያ ጦር እጅ ላይ መውደቋ የዩክሬን ጦር ግንባር ላይ ለሚያደርገው ተጋድሎ የሚያስፈልጉ አቅርቦቶች ከሚተላለፉበት መንገድ በጣም በ በቅርብ ርቀት ላይ የምትገኝ መንደር በመሆኗ በአጠቃላይ በዛ ግንባር ኬቭ በምታደርገው ወታደራዊ እንቅስቃሴ ላይ ተግዳሮት ስለመደቀኑ ተንታኞችን ጠቅሶ አልጀዚራ ዘግቧል። ባለፈው ነሐሴ ወር ላይ ወደ ሩሲያ ኩርስክ ግዛት ዘልቆ የገባው የዩክሬን ጦር ዋሽንግተን የጀመረችው ጥረት ተሳክቶ ለድርድር ወደ ጠረጴዛ የሚመጣ ከሆነ የያዛቸውን የሩሲያ መሬቶች የመደራደሪያ አቅም አድርጎ ይጠቀምበታል ተብሎ እየተነገረ ቢቆይም ከሰሞኑ የበረታው የሞስኮ ክንድ ይህን ቅርብና አቅም ከኪቭ ላይ ጨርሶ እንዳይነጥቅ አስግቷል። ከወራት በፊት ወደ ኩርስክ ገብቶ የነበረው የዩክሬን ጦር 1300 ስኩዌር ኪሎ ሜትር የሚሸፍን መሬትን ከሩሲያ ነጥቆ መያዙ ሲነገር የነበረ ቢሆንም ባለፉት ጥቂት ሳምንታት ውስጥ የሩሲያ ጦር በማየሉ 800 ስኩዌር ኪሎ ሜትር የሚሆነውን ከዩክሬን ላይ መልሶ በቁጥጥሩ ስር ስለመዋሉ የስካይኒውስ መረጃ ያመላክታል። ይህ በሩሲያ በኩል ተጨማሪ መሬቶች ይዣለው መግለጫን በተመለከተ ማስተባበያም ሆነ ማረጋገጫ ከዩክሬን በኩል አለመሰጠቱ ታውቋል። ሆኖም ፕሬዝዳንት ቮሎዲሚር ዘሌንስኪ ለሰራዊታቸው ባስተላለፉት መልእክት ላይ ወራሪ ሲሉ የጠሯትን ሩሲያ በማስወገድና በጽናት እየተፋለማችሁ በመሆኑ ላመሰግናችሁ እወዳለሁ ብለዋል። ዘሌንስኪ ያክለው ዲፕሎማሲ ጠንካራ የሚሆነው በጦር ግንባሮች ላይ ጠንካራ መሆን ሲቻል ብቻ ነው ያሉ ሲሆን የዩክሬን ጦር በግንባሮች እያደረገ ከሚገኘው ተጋድሎ ጋር የሚጣጣም ዲፕሎማሲያዊ ስኬት ለማግኘት እኛም አቅማችንን በሙሉ እየተጠቀምን እንገኛል ኛለን ሲሉ መናገራቸውን የአልጀዚራ ዘገባ ጠቁሟል። ይህ በእንዲህ እንዳለ ከሁለተኛው የዓለም ጦርነት በኋላ በአውሮፓ እየተደረገ የሚገኘውን ጦርነት ለማስቆም አሜሪካ የሩሲያ ባለስልጣናትን በማግኘት የጀመረችው ጥረት ቀጥሎ በነገ ሁለት የሌላኛዋን የጦርነቱ አካል የዩክሬን ባለስልጣናትን በሳውዲ አረቢያዋ የወደብ ከተማ ጅዳ ለማግኘት ቀጠሮ መያዟ ተነግሯል። በአሜሪካ በኩል ውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ የሚመሩት የባለስልጣናት ቡድን ውይይቱ ላይ እንደሚገኝ የተገለጸ ሲሆን በዩክሬን በኩል በአንጻሩ ፕሬዚዳንቱ ቮሎዲሚር ዜሌንስኪን ጨምሮ ውጭ ጉዳይ ሚኒስትሩ አንድሪ ሲቢሃ፣ መከላከያ ሚኒስትሩ ሩስተም ኡሜሮቭ እና የፕሬዝዳንት ጽህፈት ቤቱ ዋና ኃላፊ የሆኑት አንድሪ የርማክ እንደሚገኙ አሶሽትድ ፕሬስ ዘግቧል። በጅዳ ይከናወናል የተባለውን ውይይት በተመለከተ ፍሬያማ ቆይታ ለማድረግ ቁርጠኛ መሆናቸውን ዜሌንስኪ ተናግረዋል። ፕሬዚዳንቱ ከውይይቱ ቀን ቀደም ብለው ከሳውዲው ልዑል ሞሐመድ ቢን ሳልማን ጋር ተገናኝቶ ለመ መወያየት በዛሬው ዕለት ወደ ሪያድ ማቅናታቸውም ተገልጿል። ባለፉት የጦርነቱ ጊዜያት ከባይደን አስተዳደር ሲጎርፍላት በነበረው ሁለንተናዊ ድጋፍ ዩክሬን የሩሲያን ጠንካራ ክንዶች ተቋቁማ የዘለቀች ቢሆንም ከትራምፕ ዳግም ወደ ነጩ ቤተ መንግስት መመለስ ጋር ተያይዞ ነገሮች ተለውጠዋል። ምንም እንኳን አውሮፓውያኑ ከኬቭ ጎን መቆማቸውን ቢቀጥሉም፣ አሜሪካ የቶዎቹን ክፍተት በመሙላት ረገድ በብዙ ርቀት ላይ መገኘታቸው የጦርነቱን የኃይል ሚዛን በአጭር ቀናት ውስጥ እየለ እየለወጠው ይገኛል። ህብረቱ በ2025 ለዩክሬን ድጋፍ ያጸደቀው ገንዘብ 31.6 ቢሊዮን ዶላር መሆኑን ያስታወሰው ራዲዮ ፍሪ ኢሮፕ አሜሪካ ሙሉ በሙሉ ድጋፏን ማቋረጧን ተከትሎ በእርሷ እንዲሸፈን የተያዘው የ30 ቢሊዮን ዩሮ ድጋፍ ክፍተት እንደሚኖር ጠቁሟል። በዚህም የዘሌንስኪ መንግስት ጦርነቱን ለማቆም ቃል ገብቶ የመጣው የትራምፕ አስተዳደር ባቀረበው የድርድር ጠረጴዛ ላይ መሰየም ግዴታው ሆኖ ቀርቧል። በሌላ በኩል ከዩክሬኑ ጦርነት ጋር በተያያዘ የአሜሪካው ፕሬዚዳንት የቅርብ ሰው የሆነው ቢሊዮነር ኤለን መስክ ከፖላንዱ ውጭ ጉዳይ ሚኒስትር ጋር የገቡበት ሰጣ ገባ መነጋገሪያ ሆኗል። ከሳምንት በፊት በነጩ ቤተ መንግስት በተፈጠረውና በዓለም የዲፕሎማሲ መድረክ ላይ እምብዛም ተስተውሎ የማይታወቀውን ሁነት የፈጸሙት የአሜሪካ ሰዎች ዛሬም በባለ ሀብቱ ኤለን መስክ በኩል ፖላንድ ላይ አነጣጥረዋል። ስታርሊንክ የኢንተርኔት አቅርቦቱን ባይቀጥል ኖሮ መላው የዩክሬን የጦር ግንባ በፈረሰ ነበር ሲሉ ኤለን መስክ አስተያየት መስጠታቸውን ተከትሎ ዩክሬን ከስታርሊንክ ለምታገኘው አገልግሎት ግማሹን ክፍያ የምትከፍለው ፖላንድ ምላሽ ሰጥታለች። የፖላንድ ውጭ ጉዳይ ሚኒስትር ራዶስላው ሲኮርስኪ ዩክሬን የሩሲያን ወረራ ለመመከት እየተጠቀመችበት የምትገኘው ስታርሊንክ ኢንተርኔት አቅራቢ ተቋም አስተማማኝ ካልሆነ በሌላ ለመቀየር አማራጮችን ማየት እንደሚገባ በኤክስ ገጻቸው ላይ አስፍረዋል። ስታርሊንክ ለዩክሬን ለሚሰጠው አገልግሎት ፖላንድ በዲጂታይዜሽን ሚኒስቴር መስሪያ ቤቷ በኩል በአመት 50 ሚሊዮን ዶላር እየከፈለች እንደምትገኝም ውጭ ጉዳይ ሚኒስትሩ በጽሁፍ መልእክታቸው ላይ አስፍረዋል። ለዚህ የፖላንዱ ባለስልጣን ዳግም ምላሽ የሰጠው አሜሪካዊ ባለሀብት ታዲያ ትንሹ ሰው ጸጥ በል፣ የአንተ ሀገር የምትከፍለው ሽራፊ ገንዘብ በምንም አይነት ሁኔታ የስታርሊንክን አገልግሎት የሚመጥን አይደለም ብለዋል። ስታርሊንክ የሚሰኘው ኢንተርኔት አቅራቢ ተቋም የሩሲያን ወረራ ተከትሎ የተዛባውን የዩክሬን የኢንተር የኢንተርኔት ስርዓት በመተካት ያለፉትን ሶስት አመታት አገልግሎት ሲሰጥ ቆይቷል። በወቅቱ በሩሲያ ጥቃት ሳቢያ የተስተጓጎለባትን የኢንተርኔት አገልግሎት ባለሀብቱ በስታርሊንክ በተካበት ወቅት ከኬብ ባለስልጣናት በኩል ሞገሳ ጎርፎለትም ነበር። በወቅቱ የዩክሬን ምክትል ጠቅላይ ሚኒስትር የነበሩት ማይካኤሎ ፌዴሮቭ ሩሲያ ዩክሬንን ስትወር አንተ ማርስን ለመቆጣጠር እየሰራክ ነው፣ የአንተ ሮኬቶች ስፔስ ላይ በስኬት ሲያርፉ የሩሲያ ሮኬቶች በአንጻሩ በንጹሐ የዩክሬን ዜጎች ላይ ነው የሚያርፉት ብለው ሩሲያን ሲኮንኑ ባለሀብቱን ደግሞ አወድሰው እንደነበር አልጀዚራ ላይ ሰፍሯል። ባለፉት ሳምንታት ትራምፕ ከቋመጡለት የዩክሬን ብርቅዬ ማዕድናት ጋር በተያያዘ የዘሌንስኪ አስተዳደር ስምምነት ላይ የማይደርስ ከሆነ ስታርሊንክን እንደሚያቋርጡባቸው የአሜሪካ ተደራዳሪዎች እየተናገሩ ይገኛሉ ብሎ ሮይተርስ ዘግቦ ነበር። የኢንተርኔት አቅራቢ ድርጅቱ ስታርሊንክ ባለቤት የሆነው የትራምፕ ቀኝ እጁ ኤለን መስክ ታዲያ ከፖላንዱ ከፖላንድ ውጭ ጉዳይ ሚኒስትር ጋር ሰጣ ገባ ውስጥ ቢገቡም ለዩክሬን እየሰጡ የሚገኙትን አገልግሎት እንደማያቋረጡት ተናግረዋል። የዩክሬን ፖሊሲን በተመለከተ ምንም ያህል የማልስማማበት ቢሆንም ስታርሊንክ አይቋረጥም ማለቱን አልጀዚራ ዘግቧል። ስታርሊንክ ቢቋረጥ ሩሲያ በመላ ዩክሬን የሚኖረውን ተግባቦት ትረብሸው ነበር ለማለት ያህል እንጂ የስታርሊንክን አገልግሎት የማቋረጥ ሐሳብ የለኝም ብሏል። ሆኖም ኤለን መስክ የፖላንዱን ውጭ ጉዳይ ሚኒስትር ራዶስላው ሲኩር እስኪን ትንሹ ሰው ሲሉ የገለጹበትን መንገድ ብዙዎች ክብር የጎደለው እያሉት ይገኛሉ።